ሶስት አይነት ጴንጤ አለ መሰለህ። ሰማሁት መሰለህ፣ ከተሳሳትኩ እታረማለሁ። ሶስት አይነት ጴንጤ አለ አለ አብሽ። እነሱን ጠይቃቸው፣ እነሱን ጠይቃቸዋለሁ። ታዋቂ ፓስተር ሰባኪ ነው የሚናገረው፣ አራጴ ቆራጴና ግራጴ አለ መጋቤ ሐዲስ እሸቱ እውነቱን አጋለጡም። ሌሎች ሃይማኖቶች ፓስተር ገሌ ይመጣል ነቢዩ ገሌ ይመጣል ሐዋርያው ገሌ ይመጣል ዘማሪ ገሌ ይመጣል ብለው ማስታወቂያ የሚናገሩት ወደው አይደለም። ሚካኤልም ገብርኤልም ማርያምም ተክለ ሃይማኖትም የላቸውም። የእኛ አባቶች ግን ከልደታ እስከ ሰላሳ ሰላሳውን ቀን ሙሉ ማስታወቂያውን በወረቀት ሳይሆን በልብ ላይ ጽፈውልናል። በቤተ ክርስቲያን ጫማሽ ሠርቅ የነበረው ሰው ተያዘም ዲያቆን ብርሃንን ማስ ያስተማሩት አስደናቂው ትምህርታቸው ለምሳሌ እነዚህ ሙሽሮች ሳምንት ለት በቤተክርስቲያን ስራ ሲፈጽሙ ከፎቶግራፉ እንደምትረዱት እንደዚህ አክሊል አድርገው ካባ ለብሰው ስርዓት ተፈጽሞላቸዋል። ይህ አንደኛ። እስካሁን ተጋርላችኋል። ውድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰንበታችሁ? በዛሬ መረጃዎቻችን በስፋት የምንመለከታቸው ጉዳዮች ናቸው።

ለማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ደስ ሰዎቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳ አለው ክርስቶስ ተንስ አሙታን ካሰሩ ለሰይጣን ሰላም ኮነ የክርስቶስ ሰላም ና ጸጋ ከሁላችሁ ጋር ይሁን። እንግዲህ ዛሬም የተለያዩ ርዕሰ ጉዳዮችን በስፋት ይዘን መጥተናል። እናንተን ያስተምሯችኋል ብዬ ያሰብኩትን ማለት ነው። በቀጥታ ወደ ቪዲዮቹ ነው የማምራው። ሶስት አይነት ጴንጤ አለ። እነማን ናቸው? ቴዲ ሀዋሳ እንዲላል ስለዚህ አንዱ ሚንስ ተሰማውት መሰለ ተተሳሳት ቁጣር አለው። ሶስት አይነት ጴንጤ ያለ አለ። እሺ አብሽ እነሱን ብጠይቃቸው እነሱን ጠይቃቸዋለሁ። ታዋቂ ፓስተር ነው ሰባኪ ነው የሚናገረው አራጴ አራጴ ማለት አራዳ ፓፒ ጴንጤ ማለት ነው። አራዳ ማለት ይቀመቅማል ምናምን የሚያደርገው ነገር ያደርጋል። ውልቸርች ምናምን የለም ሁሉ ነገር ያደርጋል። ቲንግ በቃ ጌታ ጌታ ስለሆነ ቸርች ስለሚመጣ ነው በቃ እንዲ ሁሉ ነገር ቀምቃሚ ነው። በርጫ ሁሉ ነገር ያደርጋል ሰውየው እንደሚናገር። እኔ በኔላ አትፍረዱ። እኔ በኋላ ቴዲ እንዲያለ ብላችሁ እንትን እንዳትሉ፣ ፐብሊክ ሪከርድ ነው። ከዛ ቆራጴ ደግሞ አለ ይህ ቆራጥ ጴንጤ ቆራጥ ነው እነዚህ አይጠጣም አይቅምም መጸለይ ነው ማምለክ ነው እነዚህ ከንፈሮቻቸው የረከሱ ሰዎች ምናምን ህብረት አያደርግም አይሳደብም በቃ አምላኩና አምላኩ ብቻ የሚል ሶስተኛ ግራጴ ነው ግራጴ ማለት ግራ የገባው ጴንጤ ማለት ነው ጠዋት ኦርቶዶክስ ይሆናል፣ ማታ ጴንጤ ይሆናል። ቋንታ ላይ ይቀመጥማል። ሲጸልዩም ይጸልያል፣ ሲዘፍኑም ይዘፍናል። ምን አይነት ጴንጤ እንደሆናቸው አላውቅም። አራጴ፣ ግራጴ፣ ቆራጴ። እሱን እንግዲህ እነሱ የምትጠይቂ ነው። በጣም ያስገርማል። እንግዲህ ሶስት አይነት ጴንጤ አለ። አራዳ ጴንጤ አራጴ፣ ቆራት ጴንጤ ቆራጴ እና ግራ የተጋባው ጴንጤ ግራጴ ይባላል። ብሏል ወንድማችን ቴ ፐብሊክ ሪከርድ የተደረገ ነው ብሏል እና እና የትኛው ላይ ናቸው ያላችሁት እናንተ ከአራጴ ከጎራጴ እና ከግራጴ? ምናልባት ኦልም ይኖራል አይደለ? ዲኦል እንደሚባለው ምርጫ ላይ የትኛው ላይ ናቸው ነው በአጠቃላይ ወደ ቀጣይ እኛ ናምራስቲ በቀጣይ እንድናደምጠው የምወደው መልእክት እንግዲህ የቴዲ ሀዋሳን ድጋሚ አንድ ሀሳብ ላቅርብላቸው። እመቤታችን ቅድስት ድንግል ማርያምን ሌሎተ ቃል የጠየቀውን ጥያቄ ነው ወደ ማርያም ትጸልይ አለ በማለት ቴዲ ሀዋሳ ጠየቀ። ወንድማችን ሬት የመለሰው መልስ በጣም የወደድኩት ስለሆነ እንድናደምጠው ፈለግኩኝ። ጥቃት እንመለስ። ለማርያም ትጸልይ አለ ወደ ማርያም ለማርያም ትጸልይ አለ

በጣም በርካታ ጊዜ ጸሎት ተመልሳለች። ላይ በሚገባ እኔ ሰውናት አምላክ ናት ቤታችን ፍጹም ሰውናት እንጂ አምላክ አይደለችም። ስለዚህ ጥያቄ ትመልሳለች ማለት የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ አይደለም ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም፣ ለምሳሌ እነ ጴጥሮስን እንመልከት። ሐዋርያ 10 ምዕራፍ 5 የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰውን ይዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም፣ በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾሙ ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉም? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ያ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደል? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ሲያረጉት፣ ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን አሁን ይህን ማድረጋቸው አምላክ አያሰኛቸውም። ግን እጅግ ቅድስናና ፍጹም ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታል። ያዕቆብ መልእክት ምዕራፍ አምስት ከቁጥር አስራ አምስት እስከ አስራ ስድስት እርስ በርሳችሁ ጸልዩ፣ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ አንዱ ወደ አንዱ አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተ ክርስቲያን ውስጥ የሰራውና ያደረገው ነገር ነው። ከእኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለውም። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት ስለ እነሱን ለገዛ መጠየቄ ይህ መጽሐፍ ቅዱስ የሚያደርገኝ አለ። ወደ ማርያም ትጸልያለ በሚል ለቀረበለት ጥያቄ ወንድማችን ልደተ ቃል ደስ የሚያሰኘውን ትንታኔ ተንትኗል። በተለይ በሐዋርያት ስራ ላይ ብዙን ብታነቡ፣ ለምሳሌ ቅዱስ ጴጥሮስና ቅዱስ ዮሐንስ በጥላቸው ድዌ እንደፈወሱ እናገኛለን። በእጃቸው እጅ በመጫን ብቻ መንፈስ ቅዱስ እንዲቀበሉ እንዳደረጉ እናስታውሳለን። የሲሞንን ታሪክም እናስታውሳለን። ሐዋርያ 8 ላይ የነበረውን ሐዋርያት 10 ላይ የነበረውን ታሪክ ብታደምጡ ብዙን ብታዩ ሐዋርያት የሰጣቸው ስልጣን በስልጣናቸው በደረሱት ማዕረግና ቅድስና ብዙ ነገሮችን ሲያደርጉ ተመልክተናል። ሙት የሚያስነሱ ሁላ ነበሩ በዚህ ደረጃ ሲያደርጉ እግዚአብሔር በእነሱ አድሮ ያደረገው ነገር ነው። ለምሳሌ ሙሴ ባህር እኮ ሲከፍል በበትር ነው አይደለ? የኤርትራን ባህር ያን ግዙፍ ባህር እኮ የከፈለው እነሱ ተሻግረው ኋላ የመጣው ፈርዖንና ሰራዊቱ የሰጠሙበት እኮ በአንድ በሙሴ በትር ነው። ጭንጫ ያፈለቀ እኮ የሙሴ በትር ነው። የሙሴ በትር ውስጥ ግን እግዚአብሔር ነው ኃይል የሰጠው። ግዙፍ የተባለው ጎልያድ በጠጠር ነው የወደቀው። በዳዊት ጠጠር ውስጥ ግን ኃይል እግዚአብሔር ነበረ። እኛም ወደ ቅዱሳን ስንጸልይ እንዲሁ ነው። በእነሱ ውስጥ ያደረው እግዚአብሔር የእኛን ጸሎት ይሰማል ብለን እናስባለን እንጂ እነሱ አምላክ ናቸው አይደለም። እመ አምላክ፣ ወላዲተ አምላክ፣ ድንግል ማርያም እንዲህ እመ አምላክ እንላለን እንጂ አምላክ አንላት። የአምላክ እናት እንላታለን በተሰጣት ልዩ ጸጋ። ለምን ጸጋን የመላብሽ ሆይ ይላል። ለሐዋርያቱ የተሰጠው ጸጋ የተወሰነ ነው። ለመቤታችን ግን ምልእተ ጸጋ ነው። ለፍጥረት ሁሉ ያልተሰጠ ለመቤታችን ተሰጥቷል። ስለዚህ በዛ ደረጃ እመቤታችንን ስንጸልይ ስንለምን ስንማጸናት፣ በተሰጣት ነገር እኛን ትጠብቀናለች፣ ጸሎታችን ትሰማለች። ግን እሷ አምላክ ናት ግን እያልን ወይንም በአምላክ ደረጃ ተካክላ አደለም፣ ግን በልዩ በተሰጣት ጸጋ ግን የእኛን ጸሎት ትሰማለች፣ እኛ የምንላትን ነገር ታደርግልናለች፣ ደግሞ ትማልድልናለች። እና ደስ የሚያሰኝ ትንታኔ ሰጥተውበታል ለማለት ነው። ለቅሶ እንቀመጥ አደለ ምን ይመስላችኋል? አበበ ጉልላት አርፈዋልና እነ እማማ ዝናሽ ከደርሰን እንምጣ። አበበ ጉልላትዬ፣ አበበ ጉልላት ወንድሜ ግን አብሮ አደጌ አበበ ጉልላት ከሞተ ዘጠኝና አስር ዓመቱ አጥንቱም የለም እንኳን ስጋው ቀጦ፣ ይበቃል፣ እርምህን አወጣ በቃ። እንዲ፣ ዘጠኛ አመት ተሞተ። ዘጠኛ አመት አበበ ጉልላትዬ አበበ ጉልላትዬ አበበ ጉልላትዬ፣ ዘጠኛ አመት ተሞተ። አበበ ጉልላት መቃብሩ ሳጥን ውስጥ አጥንቱም በቃል እርማን አወጣው። በቃ አበበ ጉልላት አበበ ታሞ ነው፣ ታሞ አይደለም፣ ታሞ አይደለም። በሰው እጅ ነው፣ አይደለም፣ አይደለም። በቅዱስ ቁርባን ነው የገደሉት። ምን እንደሞች አ አሁን ኦርቶዶክሳውያኑ ጋር የምታየው ምንድን ነው ብለህ ብትል፣ የዛሬ 8ና 9 ዓመት እንኳን የሞተውን አብሮ አደገኝ ታናሽ ወንድሜን አብረን የምንቀድስ የነበረ ዲያቆን አበበ ጉልላትን በሱ ሞት ላይ እንደዚህ ከተቃለዱ፣ እኔ አንዳንድ ሰዎች ሬሳውንም ቢያገኙት አይምሩትም ነው ብዬ ምለው ስጠረጥር እንኳን አንተ ዝም እንኳን አንተን አንድ ምን ያስፈራራል።

አባባ ጉልላት አባባ ጉልላት እኔ የሚያጃ ለቀስ ኳላ አንተ ጋር። አዎ፣ አሁን እኮ ስልክ ደውለው አልሞተም ነው የሚሉኝ። አንተ ወይ ወይ ወይ ወይ እንደው ይሰወ አሁን የንፋስ ወሬ የጎርፍ ወሬ አናባዛ፣ እሺ? የንፋስ ወሬ የጎርፍ ወሬ አናባዛ፣ እሺ? ታቢስተ እና ተልጆች ጋር ሰላምነትን ይዘ ተቀመጥ። ሰላም ግባ ይሄድ። እሺ፣ ሰላም ግባ እንግዲያው የአበበ ጉልላት ነገር የቀለሜ መዝናኛ ሆኗል። ያው መጨረሻ ላይ እንግዲህ እንዲ ሆኖ ቀርተዋል። በአጠቃላይ ትንሽ እንድንዝናና ነቃ ብለን እንድንመለስ በማሰብ ነው። ወደ ቀጣይ መረጃ እናምረ የፕሮቴስታንት ቤተ እምነት እንዲንጫጫ የሆነበት መጋቤ ሐዲስ እሸቱ አለማየሁ አስደናቂውን መልእክት አስተላልፈዋል። ተከታትለን እንመለስ። ነጋሽ በዳዳ ጋዜጠኛ አስተላለፈው መልእክት ፕሮግራም መሪው ሲናገሩ መምህር ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለን ማስታወቂያ አልሰራንም አሉ። እውነት ነው፣ ልክ ነው። ሌሎች ሃይማኖቶች ፓስተር ገሌ ይመጣል፣ ነቢዩ ገሌ ይመጣል፣ ሐዋርያው ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለው ማስታወቂያ የሚናገሩት ወደው አይደለም። ሚካኤልም ገብርኤልም ማርያምም ተክለ ሃይማኖትም የላቸው የእኛ አባቶች ግን ከልደታ እስከ 30 30ውን ቀን ሙሉ ማስታወቂያውን በወረቀት ሳይሆን በልብ ላይ ጽፈውልናል። በቃ በ12 ባሉ ማን ነው? በ12 በ19 በ21 በ24 በ23 በ31 3 በጅምላ እየሄዳችሁ እንዲያውም ብዬ ነው በአንድ በአንድ በ17 በ16 ይህ ማስታወቂያ የተነገረው በብላክ ቦርድ ላይ ነው? በቴሌቪዥን ነው? በሬዲዮ ነው? አይደለም። አባቶቻችን ወጪ ሳናወጣ ገንዘብ ሳናወጣ የማስታወቂያ ሳንከፍል በየልባችን ላይ ጽፈውልናል። ይሄ ትልቅ ሀብት ነው ምእመናን እንደው ቁልቁል ወርዶ ቁልቁል ወርዶ በሌሎች መቅናት በእውነት ውርደት ነው። ስለዚህ እኔ በየመንገዱ ላይ መጋቢ እንትና ይመጣል መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ ይሄንን፣ ነውር ነው። እሸቱ መጣቀር የራሱ ጉዳይ ነው። አየለ መጣቀር የራሱ ጉዳይ ነው። ቢዘምር ለራሱ ቢሰብክ ለራሱ ነው፣ ለእናንተ አይደለም። ድንግል ማርያም ከመጣች መቼ አነሳችሁ? ቅዱስ ሚካኤል ከመጣ በቂ ነው። ገብርኤል ከመጣ በቂ ነው። ስለዚህ ይህንን እኔ ብዙ ጊዜ እቃወማለሁኝ። በጉልበት የሚለጥፉ ሰዎች አሉ። ስማችንን በሆነ ስማችን እንኳን እዛ ላይ ሊለጠፍ ለራሳችንን መቀየር ያተን ጨንቆናል። ምንም ጠቃሚ ስም አይደለም። ሙታ ያስነሳ ድውያ አይፈውስ ምን ያረጋል? ምመናል ይህ እናንተም አታባልጉን። ያው በእውነቱ እግዚአብሔር እንትታችሁ እንደው የመስመር የምታስቷቸው ሰባካያኑም እናንተ ናችሁ። እያጨበጨባችሁ ያለ ቦታው ለሮጠም ለተቀመጠም እኩል እያጨበጨባችሁ፣ የሚሮጠው ቆመ፣ የቆመው የተቀመጠው፣ ተኛ። ደህና ዋላችሁ። እና ይሄ ነው እንግዲህ ምእመናን። በሌላ ቀን መጥቼ በሰፊው አስተምራለሁኝ። ለዛ በጣም ደስ የሚለኝ በጣም የምወዳቸው መምህር ናቸው፣ በእርግጥ መጋቤ ሐዲስ እሸቱ አሁን የተናገሯት ነገር በጣም ወደ እኛ እናምጣው። በተለይ በአንድ ጉባኤ ሲዘጋጅ የሆነ ልዩ ነገር ሲዘጋጅ ወደ አምስት ስድስት ጳጳሳት፣ ወደ አስራ ምናምን ዘማሪያን፣ ወደ ምናምን ሰባኪያን ደርደር አድርገው ልዩ ጉባኤ ታላቅ መንፈሳዊ አንደኛ ታላቅ መንፈሳዊ ጉባኤ ተብሎ ታናሽ መንፈሳዊ ጉባኤ የሚባል የለም። ታላቅ ታናሽ ሚል ጉባኤ ሆኖ የለም። እግዚአብሔር ቤት ነው። እርግጠኛ ምእመናን የሆነ ሰው ሲመጣ እንከተላለን፣ እናደንቃለን፣ ለጉባኤው ግር ብለን እንመጣለን። እሙን ነው ግን ደግሞ ያንን ነገር እያለማመርን የመጣን መጣን እያመጣን እያመጣን ነገ ከነገ ወዲያ ከዚህ የከፋ ነገሩ የሚባሰ ነገር ካልሆነ ምእመኑ አይመጣም። አይመጣ ለምን? በቀጥታ ጉባኤ ተዘጋጅቷል ኑ ማለት የተቻለ መመረከ ላይ ይመጣል እንትና እንትና ይመጣል ዘማሪ እንትና ይመጣል ሊቀሊቃውንት እንትና ይመጣሉ የሚል ማስታወቂያዎችን ለዚህ ምእመን ለእኛ እያለማመድን በመጣን ቁጥር፣ ነገ ከነገ ወዲያ በጣም ዘመናዊነቱ ከፍ እያለ በመጣ ቁጥር ከዛ የተሻለ ፕሮሞሽን ካልተሰራ ይህ ምእመን አይመጣም። ያ ማለት ምንድን ነው ምእመኑ ወደ ቤተ ክርስቲያን የሚመጣው በፕሮሞሽን ሊሆን ይሄ ደግሞ በአባቶቻችን ያልነበረ ነው አሁን እየሆነ ያለው ስለዚህ ይሄኛውን እኔ እንደ ግል እቃወማለሁ እንዲህ ዓይነት ነገር ጨርሶ ቢቆም ባነር መለጠፍ ከጉባኤ ጉባኤ አንድ መምህር ደግሞ ሰባት ስምንት ቦታ በአንድ ቀን የሚጋበዝበት ነገር ደግሞ አለ እሱ እሱ ነገሮችን ቢቀሩ ብዬ ሀሳቤን ለማስተላለፍ እወዳለሁ በአጠቃላይ ግን መጋቤ ሐዲስ እሸቱ ያስተላለፉት መልዕክት በጣም የወደድኩትና ይበል የሚያሰኝ ስለሆነ ነው። ዲያቆን ብርሃን አድማስ በስርዓተ ጋብቻ ላይ በአንድ ወቅት ተገኝቶ ያስተላለፉትን መልዕክት ተከታተል፣ እንመለስ። ለምሳሌ እነዚህ ሙሽሮች ሳምንት ለ በቤተክርስቲያን ስርዓት ሲፈጽሙ ከፎቶግራፉ እንደምትረዱት እንደዚህ አክሊል አድርገው ካባ ለብሰው ስርዓት ተፈጽሞላቸዋል። ይሄ አንደኛ እስካሁን ተጋድላቸዋል። እስካሁን እግዚአብሔርን በመፍራት ወደ ዝሙት ባለመሄድ ወደ ንጉሳት ባለመሄድ ወደ ጣዖት አምልኮ ባለመሄድ ሰውነታችሁን በመግዛት ለተቀደሰ ጋብቻ ራሳችሁን በማዘጋጀታችሁ ቤተክርስቲያን ቢህ ታከብራቸዋለች። ከዚህ በኋላ በምትኖሩት የትዳር ሕይወት ግን ክርስቶስ ራሱ አክሊል ይደፋላቸዋል፣ ልዩ ሰማያዊ ልብስ ያለብሳቸዋል። ይሄን መንገድ ያዙት፣ በዚህ ጎዳና ተጓዙ ስትል ነው ቤተክርስቲያን። እንዲህ አለ ካባ አልብሳ፣ ሜሮን ቀብታ፣ አክሊል ደፍታ አለእግዚአብሔሩ ምስባቁ ጸሎቱ ተደርጎ የሚፈጸው በዚህ መሰረታዊ ምክንያት ነው። እግዚአብሔር አሁንም ብቻቸውን ይባርክለን። ክርስቲያኖች አስተውሉ መንገዳችን ይሄ ነው። ለዚህ ነው ብፁዓን ሁሉ ሙሉ እግዚአብሔርን የሚፈሩትን ሰዎች እ ዝሙት ባድርግ እግዚአብሔር ይቀጣኛል ሕይወቴን ይጎሰቁላል ብለው የሚፈሩትን እግዚአብሔር እንዲያርጎ በትክክል ሊባርካቸዋል፣ ሊቀድሳቸዋል፣ ሊያከብራቸዋል በጳጳስ በቆሞስ በመነኮስ በካህን በሊቃውንት በመዘምራን በአገልጋዮች ፊት ይባርካቸዋል፣ ይቀድሳቸዋል። ይልቁንም ደግሞ መነኮሳትን በባረከበት ባከበረበት፣ ሰማዕታትን በባረከበት ባከበረበት መንገድ ያከብራቸዋል። በዚህ ምድር ሲኖሩ በልጅ በጣፈጠ ትዳር ይባረካቸዋል፣ ይቀድሳቸዋል። በኋላ ደግሞ ጥሩ ልጆችን አሳድጋቸዋል የተጋር ልት ኑሯቸዋል ብሎ እንደ ሰማዕታት እንደ መነኮሳት በአክሊል ያከብራቸዋል የሚለው ቅዱስ አትናቴዎስ የተባለ ሐዋርያዊ የጋብቻ የሚኖሩ ሰዎች ህይወት ከመነኮሳት ህይወት ያነሰ አይደለም፣ ከሰማዕታት ህይወት ያነሰ አይደለም ይላል እና የጋብቻ ቅድስናው ቅድስ ምንድን ነው ትሉ እንደሆነ ይላል። ክርስቲያኖች ይህን እግዚአብሔር በአይምሯችን በልቡናችን እግዚአብሔር ለሁላችን ይጻፍልን። የተጋቢዎች በተለይ ክርስቲያናዊ ተጋቢዎች የህይወት ቅድስና ማለት የሰማዕታትና የመነኮሳት የተጋብሮ ቅድስና አይነት ነው። ቅድስና ማለት ሌላ አይደለም በህይወት ውስጥ የሚያጋጥም ውጣ ውረድና ፈተና በትግስት ማለፍ ነው ብቻ ልክ ሰማዕታት እንደተቀበሉት ያለ መከራ በህይወት ውስጥ አለው ማወቅ በጣም አስፈላጊ ደስ የሚያሰኝ መልእክት ነው ያስተላለፉት ዲያቆን ብርሃን አድማስ። የመጨረሻውን አንድ ታላቅ ሊቅ ስለ ነገረ ክርስቶስ ያስተማሩበትን ነገር ተከታትለን እንመለስ። ክርስቶስ አምላክ ነውን? ቅዱስ ሳዊሮስ ዘእስሙናይን በድርሳኑ ምን ይላል? ወሶቢሃ እግዚትነ ማርያም ጎሶበሳን ፀንሰት እግዚትነ ማርያም ይመስሎ ለሰይጣን ከመይት ይፅንስት ለዮሴፍ ይላል ቅዱስ ሳዊሮስ ዘስሙ ላይ ድንግል ማርያምን ፀንሳ ሲያያት ሰይጣን ለዮሴፍ የፀነሰች ይመስለው ነበራል። ከዛ ይህንን ሐሳቡን ለአይሁድ ይነግራቸው ነበር። አይሁድ ደግሞ ይህንን ሐሳብ ይዘው ድንግል ማርያምን ማይዘለፋ ጠጥተዋል። ከዛ ሲወለድ ደግሞ ምንድን ነው ያለው ማይዘለፋ ማይዘለፋ። አድማጮቻችን ቢያውቁት ማይዘለፋ የምትባለው እንትናት ይሄ ባልና ሚስት ሲጠራጠሩ ከኦሪት አንዳምድ አለ። ሴትየይቱ ከጠረጠራት ባልዮ ይዟት ይሄዳል ወደ ሊቀ ካህኑ፣ በማሰሮ አድርጎ ማሰሮ ማለት ደግሞ አትገባም በምን እንበለው እንደ ዝሩ ማዞሪያ፣ ማዞሪያ ያለች ነገር ናትና፣ በዛች አድርጎ ይዞ ይሄድና ሚስቴን ጠርጥሬያት አለው በሌላ ወንድ ብሎ ሲናገራል። ከዛ ሊቀ ካህኑ ማዛ ካህኑ ከኦሪቱ አንዳምድ ደግምና ባልሽ የጠረጠረሽን አድርገሹ ከሆነ አጥንትሽ ይርገፍ በበሽታ ተያዥ ብሎ ይረግማታል። አላደረግሽው ከሆነ በወንድ ልጅ ይታረቅሽላታል። እና አባ ይስሐቅ የተባለ አባት ይህን ካነሳ ነው ሲተረጉም እመቤታችን ተጠረጠረች። ወዷ እየገፋ ሲሄድ መጣ። የዮሴፍ ወዳጅ ዮሐንስ የሚባለው ፈላስፋ መጣ። እያት መልኩ አምሯል፣ ከንፈሯ ጠቁሯል። ብቻ እንደዚ የሴቶች ጽንስ በዚህ ስለሚታወቅ ማለት ነው። የአምላክ ጽንስ በዚህ አይታወቅም ብሎ ሶስት ወር ከሆናት በኋላ ሆዷ አገፋት። ሲያያት ይቺ ብላቴና ጽንስ አለሽ ካንተ ነው ይከል እንዴ ሲለው እኔስ እንኳን ገቢ ሃልየውም አላውቃል። ከዛ ይሄን ሲመልስለት መጨረሻ ላይ ምንድነው ያለው? እንግዲያውስ ገብተህ ጠይቃት፣ ገብተህ ጠይቃት አለው። ገብቶ ሲጠይቃት ኦ ወለተ እስራኤል መኑ ቀረጻ ከናፈ ድንግልና በመኑ አበመኑ ጸነስኪ ስኳ ጠይቅኒ። አንቺ የእስራኤል ብላቴና ንግስት መቤት ከማን ነውየጸነሽው እንዴት ሆነ እስኪ ንገሪ ስላት በግብረ መንፈስ ቅዱስ ነው አለችው። አልገባዋል፣ ምክንያቱም ዮሴፍ የሚያውቀው ሰው የሚጸነሰው በዘር እንደሆነ ነው። ከዛ ምንድን ያደረገችው ከበሪ መጀመሪያ ጥቅስ ጠቀሰችለት። አዳምን ከመሬት አንስቶ የፈጠረ ይላል ቅዱስ አባ ይሳቅ። አዳምን ከመሬት አንስቶ ያለአባት ያለእናት የፈጠረ እርሱ ከኔ ቢጸነስ ብርቅና ድንቅ ነው ያለችው ይላል። መሬትን ያለ ዘር እንድታበቅል ያደረገ እሱ ከኔ ቢጸነስ ድንቅ ነው ወይ? ግን ዘር ሳይኖር ነው። አሁን በጣም ማሰብ ያለብን አሁን አዳቅሎ ማራባት ይቻላል። ሰው ሳይኖር ሰው አመጣ ነው እኮ ያለ እሳት ሳይኖር እሳትን ፈጠረ ነው። ፍጥረታት ሳይኖሩ ነፋስ ሳይኖር ነፋስን አመጣ። ዘንበለ እሳት አንደደ፣ ወዘንበለ ማይ አብረደ። እሳትን ያለ እሳት፣ ውሃን ያለ ውሃ፣ ፍጥረትን ያለ ፍጥረት አስገኘ። ታዲያ ፍጥረትን ያስገኘ ከኔ ቢገኝ ምንድነው ድንቁ አለችው ይላል። ይህም ድንቅ ነው። ቤቴ ግን እንደው እንዴት ይቻላል የሚል ጥያቄ ጠየቀ ይላል። አባ ይስሐቅ ሲጠይቃት እንዲህ አለችው መልሳ። ከበራቸው በስብሶ ይኖር የነበር የሙዝ ግንድ ነበረ ይላል። ያንን የበሰበሰውን አስነሳችው፣ የተነሳውን አለመለመችው፣ የለመለመውን እንዲያበባረገችው፣ ያበበውን እንዲያፈራረገችው። ይህን ማን ያደረጋለች? እግዚአብሔር ነው አላት። ስለዚህ ለዮሴፍ ለህሊናው መልስ ይህን መልሳ፣ ይህን ያደረገ እግዚአብሔር ከእኔ ቢወለድ ይሳ ነው አለ ለይስሐቅ። ከህቱም ግንድ በግን ያስገኘ ለእስራኤል፣ ከህቱም ከዓለቱ ላይ ውሃን ያስገኘ እስራኤል ድንጋይ ነበረች፣ የምትከተላቸው ውሃ የሚጠጡባት አስራ ሁለት ጡት ያላት እና ከዚያች ላይ ውሃን ያስገኘ ሌላም የሚደንቅ ማለት ነው። ለሶምሶን ውሃ ያፈለቀለት ከአህያ መንጋጋ ነው። ለሶምሶን ከአህያ መንጋጋ ውሃን ያፈለቀ ከኔ ማይጸን ከስጋዬ ስጋ ከነፍሴ ነፍስ ነስቶ ቢጸነት ምንድን ነው ድንቁ? አለችው። አደነቀ፣ ተቀመጠባቸው። ከዚያም በኋላ አይሁድ የቀጠሩበት ቀን ደረሰ። እንደምናውቀው ይዟት ያው ብዙ ነገር አለ ሐተታ እንደምናውቀው ማለት ነው። ይዣት ብሄድ ያደረገችውን ታውቅ ማነው? በይዣት ብሄድ እኔን በድንጋይ ወግረው በሳት አቃጥለው ይገሉኛል። ምንድን ነው ያሉት? ጠብቅ ስላሉት ማለት ነው። ትቻት ብጣፋ ያደረገችውን ታውቅ ከደረቷ ትታጠቅ ነው ያው እንግዲህ ሴቶች ወዳቸው ሲገፋ ቢጃማ ይለብሳሉ፣ የከተሜዎቹ። የገጠሮቹ ደግሞ መቀነታቸውን ይፈቱና ከፍ ከፍ ያደርጋሉ፣ ወደ ላይ ማለት ነው። እንዳይጨንቃቸውና እንደዚያ ብሎ ያደረገውን አውቆ ጠፋ ይሉኛል። ስለዚህ ምን ላርግ? ትቻትን ትቻትም በሄድ እኔን በሳት አቃጥረው በድንገት ወደ ወብለ ይገሉኛል፣ ይዣትም በሄድ በዝሙት ፀነሰይ ብለው ይገሉብኛል። ምን ላርግ? የዚህን ጊዜ መልአኩ መጥቶ የትፍራ ነ ሲወታ ለማርያም ፍርትከ እጮኛህን ያለ። እጮኛ ማለት ጠባቂ ነው። በነገራችን ላይ ቅዱስ ጳውሎስ ዋነ ፋርኩ ክሙላ ሀዱ ሚት ዘውቱ ክርስቶስ ይላል። እጮኛ ሲባል መናፍቃኑ ለባልነት ብቻ ነው የሚያስቡት። እኔ ክርስቶስን ቅዱስ ጳውሎስ ሲናገር በቆሮንቶስ መልእክቱ ምንድን ነው የሚለው? እናንተን ለአንዱ ለንጹሕ ሙሽራ፣ ለድንግሉ ሙሽራ ለክርስቶስ አጫዋቸዋል። ሊያገባን ነው አይደለም። ዚህ ምንድን ነው ሙሽርነት? እጮኛ ማለት ምንድን ነው? ተላኪ አገልጋይ፣ ጠባቂ ማለት ነው። ስለዚህ ይዟት ሄደ። ይዟት ሲሄድ ቅዱስ አባ ይሳቅ እንደሚለው ፀንሳ ይዟት አይሁድም ማየዘለፍ አጠጧት። ለመቤታችን መርዛ ጠጧት። ያንን ስትጠጣ ወአብርሃ ገጻ ምስቤተ እደ እምብርሃነ ፀሐይ አንድም ወም ወርሃ ኔሳር ይላል። ከፀሐይ ሰባት እጅ ፊቱ አበራ። ፀሐይን በዘበዘቻት ይላል። ፀሐይ ማብራቷ ቀርቶ ከፀሐይ ፊት ከፀሐይ ብርሃን ይልቅ የእመቤታችን ፊት አበራ። አይሁድ እዚያን ጊዜ ምን አሉ? ይቺን ብላቴና ያለ ስራው አምተናታል ሲሉ ይቅርታ ጠይቀው ከዚያም በኋላ ሰይጣን ግራ ገቡ። አሁንም ደስ የሚያሰኝ የማይጠገም መልእክት ነው። ደስ ያሰኛል። እውነት ለመናገር ክርስቶስ ኢየሱስ አምላክ ነውን ለቀረበላቸው ጥያቄ ታላቁ ሊቅ መምህራችን ያቀረቡት ነው። የተወዳች ቤተሰቦቻችን፣ የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ሁሉን መብራቱ ነኝ። ያሮስ የእናንተም የእኛም ነው። ምርጫችሁ ስለምታደርገው እጅግ ደስ ያሰኘኛል። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ።